አበዛ ጫላቃ ነበ ማትቀሚ ከሆናል ውጭ ቃ በልቃ ነበርትቀሚ ብረበልጫላቃአበዛ ሰላም ውዴቱ ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን አለን በያላችሁ በሰላማችሁ ብዝት ይበልልን። ፍ ጠፍተን ጠፍተን ይኸው ከች ብለናል። ባበደ ፕራንክ ማለት ነው እና የዛሬው ፕራንክ በእሳት የሆነ ፕራንክ በቃ ይሄን ሁሉ ጊዜ እሷን በቃ ለማስከፋት አለ አይደለ ተንኮል ሳጣና በቃላ እብድ የሆነ ፕራንክ ስፈልግ ነበር፣ በቃ የቆየሁባችሁ ማለት ነው እና የዛሬው ፕራንክ ምን መሰላችሁ? ላሳያችሁ፣ ሁሉንም እቃ ማቴሪያል ምናምን አዘጋጅቻለሁ። ቪዲዮው ብቻ ነው የቀረኝ። ይኸው ቪዲዮውን ያበደ አድርጌ ምንም በቃ እንዳይበላሽብኝ ቃላ ካሜራውን ምናምን ድብቅብቅ ፕሌሱን ምናምን ቦታውን የለ ፎ አድርጌ እሷን ዛሬ ምርጥ ፕራንክ እንሰራታለን ማለት ነው እና ፕራንኩን ማትሪያሉን አሳይቻችሁ ፍራንኩን እናንተ ተገምትታላችሁ ማለት ነው። ዛሬ ፍራንካችን ያስቃል አጠብቆ በጣም እንደመለጠው ልትመታችንም ትችላለች ግን ምንም ማድረግ አይቻልም ጥፊውንም ዱላውንም ቦክሱንም አቋቋመዋለሁ ችግር የለውም ከቶንኮል አይበልጥም እና ይሄ ምን ይመስላችኋል ጫት ይዘናል ማለት ነው። በዚህ ጫት እሷን ፕራንክ እንሰራታለን ማለት ነው። ያው ወጪ የወጣበት ፕራንክ ነው ግን ቢሆንም እናንተን ፈታ ለማድረግ እኔ ምንም የሚከፈለው መስዋዕት ነው ከፍላለሁ ማለት ነው እና ጫት ተገዝቷል፣ ወሽ ጓ ተገዝቷል። እዚህ ጋር መሬት ላይ አነጣጥፌ የጓደኛ ቤት ነው ያለሁት እና ነይ ምናም ነገር በየጣራታለሁ እና እሷ ትመጣለች። ጫት እንቃም፣ አብረን እንቃም፣ ደብሮኝል ከአንቺ ጋር መቃም ነው የምፈልገው ሁሌ ተደብቄ ነው የምቀመው። እና አሁን ከአንቺ ጋር ነው መቃመ ፈልገው እንድታውቅ ይፈልጋለሁ። ያለብኝን ሱሶች ማ እንድታውቅ ይፈልጋለሁ ምናምን ነገር ብዬ እውነቱን ብዬ በፕራንክ ሙድ እነግራታለሁ። እሷ እስከትመጣ ድረስ ካሜራችንን እናዘጋጃለን። ቦታውን ምናምን መሬት እናንጣጥፋለን። እንዳደገኝ አቃሚ አብረን ቦታውን እናስተካክለው ጫቱም እስከዛ ውስጥ እና ካሜራችንን የቱጋ ብናረግ አሪፍ ነው። እና ቦታችንን አሪፍ አድርገን እያዘጋጀ ነው። እቺ ቦታ የቃሚ ቦታ ተመስላለች አይደል? እና ቦታውን አዘጋጅተነዋል። ሰንደል ምናምን ቢኖር አሪፍ ነበር። ሰንደሉ ምና አረስተናል። እስከዛ ምንም ማድረግ አይቻልም። ዛሬ ቆየሽ ምንድን ነው? እንዴት ተታችፍቷል። ቦታው ምርጥ የጫት ቃሚዎች ቦታ ነው ያስመስልኳል። እና እቺ ልጅ እንዳታመር ደግሞ ፕራንክ እንደሆነ እናንተ ታሳውቁልኛል አላችሁ። እና ቦታው አሪፍ ነው ይመስለኛል ካሜራው እና ካሜራችንንም አዘጋጅተነዋል። የሚታይ አይመስለኝም። ከዛ ጋር ከዚህ በሩ ከዚህ ስለምትገባ ከመጣች እዚህ ጋር ቁጭ ስለምትል ካሜራው ወደዛ ጋር የምታይ አይመስለኝም። ጀርባ ስታዊ ቁጭ እንድትል አደረጋታለሁ። የካሜራው ላይ ነገር ይሸፍናለሁ ማለት ነው። እና እሷ ለደውላት ሁሉም ነገር ተዘጋጅቶ አልቋል። እሷ ብቻ ነታው የምትጠበቀው። አሁን እሷ እንደውዬ ስትመጣ ካሜራውን አስጀምረዋለሁ ማለት ነው እና ለእሷ ደውዬ ላታለሁ። የው መታለች። አሁን በሬ ደርሳለች። እሷ እስከትመጣሽ ምን ያደረግኩ ለጠብቃት በጣም የሚመረቅመው ከሞ ሰዎች የሚያደርጉት ነገር ግንባራችን ላይ እናጠፋለን ማለት ነው። ምን አረግዳለው ዛሬ አዲስ ነገር አለ። ዛሬ በቃ አብረን እንድንቅም እፈልጋለሁ፣ አብረን እንድንቅም እፈልጋለሁ። ብቻዬን የተደበኩሽ ነው የምገማው ዛሬ አብረን ብንቅም ደስ ይለኛል። ዛሬ ብቻዬን ከአንቺ ጋር ጊዜ እየቀምኩ ነው።

የጠራፍ ለዚህ ነው እንዴ? አንተ አንተ ራስህ ለዚህ ነው እንዲጠራኝ። ምን አይነት ጭምር ቀና ነው። እኔ ፊት ክብር የለህም እንዴ? አንተ ከመች ወዲህ ነው መቃወም የጀመርከው? ቆይ አልገባኝም። እዚህ ከዛሬ አትቅምም፣ አታከብረኝ። ጭራሽ አንተም አንተ ምን በጣም ኩኩ ነው ያለው። ለምን እንደት ይሄን በጣም ነው የምታስጣለው። አንቺ ነገርማ ከሌለው ምን ወጭ ነው ነው ነው በቃ እስካሁንም እንደዚህ

እስኪ በአመን በእውነት አላውቅም። ፍራንክ ነው ግን ፍራንክ ነው ፍራንክ ነው ስጨምርልህ አሁን አንቺ ምን ሆነሽ ነው ዝም

አንመደኝ ነው ታዲያ፣ ምንም ላቃ ነው እንዴት ማቻለሽ? እንዴ! እና እንደዚህ እዛም ስትመጣ ምን ሊፈጠርብህ እንደሚችል አብርሃል አሰብከው። ቤተሰብ ከወደዳችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ከሚባለው በላይ አስደንግጫታለሁ ግን ቲፊ በቃኝ፣ አስተካከሪ ቲፊ በዛ ቢዝላ አስደነገጠኝ ነው ቪዲዮንም ያቆምኩ ቲፊ እንዲያማል እንዴ ቻቻቻቻ ቢቀርም ይሻል። ፍራንኩም ሳይደገም በዚህ ሳይደገም ቢቆም ስለሚሻል ሁለተኛ እንደዚህ እንዳትሞክረኝ። ችግር የለውም እኔ እነሱን አዝናናለሁ ብዬ ነው። ከወደዳችሁ ሰብስክራይብ ላይክ ሼር ማድረግ እንዳይረሳ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እወዳችኋለሁ። እሷን ከቪዲዮ በኋላ አውራታለሁ።